የሰውን አይምሮ ማንበብ ሰውን መቆጣጠር የሰውን ስነ ልቦና ማወቅ የምትፈልጉ ከሆነ ይሄ ቪዲዮ ለናንተ ነው። ዓለም ላይ ያሉ ተጽዕኖ ፈጣሪዎች የሚጠቀሙበት አንድ መጽሐፍ አለ። ያ መጽሐፍም እስር ቤቶች ውስጥ ሳይቀር እንዳይነበብ የተከለከለ መጽሐፍ ነው። ይህ መጽሐፍ እምቢ የምትሉትን እሺ እንድትሉ አልፈልግም ያላችሁትን እፈልጋለሁ እንድትሉ የሚያደርግ ኃይል አለው። ከሃገራችን መሪዎች ጀምሮ እስከ ባለሀብቶች ድረስ ይጠቀሙታል። ከነዛም ህጎች ውስጥ የሚጠቀሙትን ሰባት ህጎች እናንተም እንድትጠቀሙባቸውእና እንድትሞክሯቸው ይዘንላችሁ ቀርበናል። ይህንን እውቀት እኛ በነጻ ስንሰጣችሁ እናንተም ሰብስክራይብና ላይክ በማድረግ አብሮነታችሁን እንድታሳዩ እንፈልጋለን። ሁሌም እንደምንለው አስር ዓመት ፈጅቶብን አንድ ነገር ከምናውቅ አስር ዓመት ከፈጀበት ሰው በአንድ ደቂቃ መማር ይሻላል። ይህም ከልፋት ይታደገናል። እነዚህም ሰባት የጥበብ ህጎች እስከ መጨረሻው ላደመጠ ተጨማሪ ስጦታ አዘጋጅተናል። የሰው ልጅን ድብቁ አእምሮ ወይም ስለ ሰብኮንሸስ ማይንድ የተረዱ ሰዎች ሰዎችን በቀላሉ ሊቆጣጠሩትና ከራሳቸው አልፈው የሰዎች አእምሮ ላይ ስልጣን ተቀዳጅተዋል። እነዚህን ሰዎች ወይም መሪዎች ማኒፑሌቲቭ በማለት እንጠራቸዋለን። ይህንን ደግሞ በራሳችን ላይ እንዳይደርስብንና የሰው አሻንጉሊት እንዳንሆን እነሱ ያወቁትን እውቀት ማወቅ ይኖርብናል። ለኛም በሰውና በራሳችን ላይ ስልጣን እንዲኖረን የሚያደርጉ ህጎች ናቸው። የመጀመሪያው ህግ ጓደኞችህን መቼም ቢሆን አትመናቸው፣ ጠላትህንም እንዴት መጠቀም እንዳለብህ እወቅ። በቀላሉ ለቅናት ስለሚጋለጡ ማለት ነው የቀድሞ ጠላትህን ቅጠለው፣ ምክንያቱም የበለጠ ታማኝ ሆኖ ስለሚመጣ። ጠላት ከሌለህም ጠላት የምታፈራበትን ዘዴ ይፈልግ። ሀያል ጠላት ማፍራት ከፈለክ ደግሞ መጥፎ ጓደኛህን ምረጥ፣ ምክንያቱም መቼ ማጥቃት እንዳለበት ስለሚያውቅ። ጥርጣሬህን ፈጽመ መጥቶ የለብህም። መጠርጠር ያለብህ ግን የቅናትና ምስጋና ቢስነትን ስታይባቸው ነው። የመጽሐፉ ጸሐፊም እንዲህ ሲል ይህንን ህግ ይደመድመዋል ከጠላት ይልቅ ጓደኛህን ፍራ፣ ምክንያቱም መቼ እንደሚያጠቁ ስለማታቅ። ይህን ሲባል ግን ጥሩ ጓደኞች የሉም ማለት አይደለም። ሁለተኛው ህግ በሚበልጡ ሰዎች ፊት ለመታየትና መክበርን አትፈልግ፣ በገዛ እጅ ራስህን ችግር ውስጥ ትከታለህ። አለቆች ወይም ገዢዎች ከማንኛውም ሰው የበለጠ እውቀት ያላቸው ሆኖ መታየት ይፈልጋሉ። ከሁሉ ነገር በላይ ለስማቸውና ክብራቸው ዋጋ ስለሚሰጡ። ትኩረትን ይፈልጋሉ። ሁሉም ሰው መብለጥን ይፈልጋል፣ የሚታዘዙትንና የሚሽቆጠቆጥለትን ይፈልጋል። ምናልባት ይህንን ስትሰሙ መበለጥን አልፈራም ትሉ ይሆናል። ይህ ግን ፈጽሞ ውሸት ነው። ከልጅነታችን ጀምሮ ሲነገረን ያደግነው መፎካከርና መበላለጥን ብቻ ስለሆነ ድብቅ አይምሯችን ላይም የተመዘገበው እኔ ይበልጣለሁ የሚል ህግ ነው። መበለጥን አንፈልግም። ለምሳሌ ሀያ አመታችሁ ነው እንበል አለቃችሁ ደግሞ አርባ ዓመቱ። በጊዜ ሂደት በእውቀት ካለቃችሁ እንደምትበልጡ አወቃችሁ። ነገር ግን ይህ እውቀታችሁ ላለቃችሁ ተጻራሪ እውቀት ይሆንበታል። ክብሩንና ስልጣኑን እንደምትቀሙበት ማሰብ ይጀምራል። ቀስ በቀስም ይጠላችኋል። እናንተ ፊት ቢስቅም፣ ከጀርባ ግን ከሱ እውቀት የሚያንሰሰውን በእናንተ ፋንታ መተካተን ያስባል ያደርጎማል። በዚህ ጊዜ ወልታችሁ ለመታየት አትሞክሩ። አለቃችሁ ወይም የበላዮቻችሁ አዋቂ እንደሆኑ እንዲሰማችሁ አድርጉ። በዛ ሰዓት እንደ ጠላት ሳይሆን ወዳጅ ያደርጓችኋል። ስልጣን ላይም ስልጣን ይሰጣችኋል። ስለዚህ ዝቅ ብለህ ጀምር፣ ከፍ ብለህ ጨርስ። ሶስተኛው ህግ በተግባርህ አሳያቸው፣ በቃላት አትከራከራቸው። ከቃላት ይልቅ ተግባሮች አሸናፊ ያደርጋሉ። ታዋቂው አርክቴክትና የቅርጻ ቅርጽ ስራ ባለሙያ ማይክል አንጅሎ የሀገሩን ሰዎች ስራውን ሲያማከራቸው ያሾፉበታል። ሰርቶ ሲጨርስ ግን ጥሩ ሰርተሃል፣ ግን የሰራ ከውሃውልት አፍንጫው ትልቅ ነው ይሉታል። ማይክል አንጅሎ አፍንጫው ፍጹም ትክክል እንደሆነ ቢያውቅም ከመከራከር ይልቅ የሐውልቱን አፍንጫ በሚሰራበት መሩ መታ ያደርገዋል። በትንሹ ነገር ግን አፍንጫው ላይ ያለውን አቧራ አራገፈ እንጂ ሐውልቱን ምንም አላደረገውም ነበር። እዛ ጋር ሂዱና እዩት እስኪያሪፍ ሆነ ይላቸዋል። እነሱም በጣም አሪፍ ሆኖ አላሁን ይሉታል በሰጡት ሐሳብና በእነሱ ምክንያት የተስተካከለ ስለሚመስላቸው እየፈነጠዙ ይሄዳሉ ማይክል አንጅሎ ግን ችግሩን ያዩበት የቦታ አንግል እንጂ ስራው ትክክል እንደሆነ ከመከራከል ይልቅ በቀላል ዘዴ በተግባሩ አሸንፏል። ይህም አላስፈላጊ ክርክር ውስጥ ከመግባት ገላግሎታል የቻናላችን ተከታታዮች በተግባር እንጂ በክርክር አታሸንፉ ምንጊዜም መናገር ከሚገባ ያነሰ ተናገር አራተኛው ህግ እርዳታ ስትፈልግ ረጂዎቹን አትለምን፣ አንተን በመርዳታቸው የሚያገኙትን ጥቅም ብቻ አሳያቸው። ሰውን ስንጠይቅ በፊት ያደረግንላቸው ነገር ቢኖር እንኳን ይረሱታል። በፊት እንደዚህ አድርጌልሃል ነበር አሁን ተባበረኝ ብንላቸው እንኳን ለእርዳታ ፈቃደኛ አይሆኑም። ድብቆ አይምሯቸው የሚፈልገው አሁን ምን ጥቅም እንደምትሰጣቸው ማሰብ ብቻ ነው። አንተን ቢረዱ ወደፊት ምን ጥቅም እንደሚያገኙ ነው ማወቅ የሚፈልጉት። የእነዛን ሰዎች ስር የሰደደ ፍላጎት ወቅት ያለፈውን ትተህ አሁን የሚሆነው ላይ አተኩ። ያ የድሮ የፍቅር ታሪክ ምንም አይጠቅምም? እሱ ካንተ ጋር ቢሆን ምን እንደሚያገኝ ብቻ ፍንጫ፣ ሳየው ማረጋገጫ ስጠው። አምስተኛ ህግ ነፃ ነገርን አትቀበል፣ ነፃ ምሳንም አትውደድ። ሰዎች ግብዣና ስጦታ በባዶ ሜዳ ሲያቀርቡልህ ቆም ብለህ አስብ። በዛ ሊሸውዱ ወይም ደግሞ ከጀርባ ሊያሳኩት ያሰቡት ሀሳብ አለ። ነፃ ነገር ሁሉ መቼም ቢሆን ነፃ አይደለም። የቻናላችን ተከታታዮች፣ ለአንድ ሰው ስጦታ ሰጥታችሁ ታውቃላችሁ? የዛ ሰው ምላሽ ምን አይነት ነው? ኮመንት ላይ ጻፉልኝ። ይህንን ህግ የሚጠቀሙ ሰዎች ሀሳባቸውን ሰው ላይ ከማሳካታቸው በፊት ቀድሞውኑ ነፃ ነገር ያደርጉላቸዋል። ያለፍላጎታቸው ቢሆን እንኳን እሺ ይላሉ። ስድስተኛው ህግ ስለ ለውጥ ሰባኪ ይሁን፣ ነገር ግን በአንድ ጊዜ ብዙ ነገርን አትለውጥ። የሰው ልጅ ለውጥን ይወዳል፣ ይህም ወደ አዲስ ለውጥ እንዲገባ ያደርገዋል። ነገር ግን ከመጠን በላይ ነገሮችን የምትለወጥ ከሆነ ቁጣና ንዴትን ለውጡን በሚደግፉ ሰዎች ላይ ሳይቀር መፍጠርን ይጀምራል። በመጀመሪያ ካንተ እኩል ለመሄድ ይሞክራሉ፣ በኋላ ይደክማቸዋል። ጠላት መሁንም ልትጀምሩ ትችላላችሁ። ስለዚህ በጥንቃቄ ነገሮችን ቀስ በቀስ እንቀይር። በራሳችን ላይ እንመልከተው። ከዚህ በኋላ በዚህ ሁኔታ መቀጠል አልፈልግም ራሳችንን መቀየር አለብን ብለን ብዙ ዝርዝር አውጥተን ለትንሽ ቀን ሰርተን ወዲያው በድካም የምንተወው ለምን ይመስላችኋል? ለውጥን ሰብከን ግን ለውጡን በአንድ ጊዜ ማድረግ አይምሯችን በቶሎ የማይቀበለው እውነት ስለሆነ ያስተውናል። ቀስ በቀስ ግን ነገሮችን መቀበል በቀላሉ አይምሯችን መቀበል የሚችለው ነገር ነው። ሞክሩት። ሰባተኛው ህግ ፍጹም መስለ መታየትህን አቁም። ማቆም ያለብህም ከሌሎች ተሽሎ መታየት ቅናትና ድብቅ ጠላቶችን ስለሚያፈራ ነው። ፍጹም ከመምሰል አውቆ መሳሳት ይሻላል። ይበልጥ መፍራት ያለብህ ጓደኞችህንና ወዳጆችህን ነው። ስለዚህ እነሱ የመብለጥ ስሜት እንዲሰማቸው አድርግ። በዛም ውስጥ ሁሉም በእጅ ይሆናል። የቻናላችን ተከታታዮች ቃል በገባነው ስጦታ መሰረት አርባ ስምንቱ የስልጣንና የኃይል መጽሐፍ በቴሌግራም ቻናላችን ላይ በነጻ ማግኘት ትችላላችሁ። የቴሌግራም ቻናላችንን ደግሞ በዚህ ቪዲዮ ስር አስቀምጠነዋል። ቪዲዮን ከወደዳችሁት ላይክና ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ